በቀጣይ የሚፈርሱ ቤቶችና ህንፃዎች በዝርዝር መለየታቸውን ያገኘነው መረጃ ያመለክታል። በዚህም መንግስት ከዚህ በፊት አይፈርሱም በተባሉ አካባቢዎች ጭምር በርካታ ህንፃዎችን ለማፍረስ መወሰኑን ሰምተናል። በሌላ መረጃ ደግሞ አሮጌ መኪና ያላቸው ጥንቃቄ እንድታደርጉ ተጠይቋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የታ ሀገር እና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በቀጣይ የሚፈርሱ ቤቶችና ህንፃዎች በዝርዝር መለየታቸውን ያገኘነው መረጃ ያመለክታል። በዚህም መንግስት ከዚህ በፊት አይፈርሱም በተባሉ አካባቢዎች ጭምር በርካታ ህንፃዎችን ለማፍረስ መወሰኑን ሰምተናል። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ መሆኑን ያገኘነው መረጃ ያሳያል። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽህፈት ቤቶች ማስፋፊያ ፕሮጀክት በቦሌ አካባቢ የሚገኙ ህንፃዎች ሊፈርሱ መሆኑን የተሰማው። ፕሮጀክቱ ከዛሬ ሁለት ዓመት በፊት የመሰረተ ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪልና ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹ ይታወሳል። የመሰረተ ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ ስድስት ሄክታር መሬትን የሚሸፍን ይሆናል ተብሎ ነበር። በዚህ ጉዳይ ላይ በቅርቡ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ውሳኔ አሳልፎ ለፕሮጀክቱ መሬቱ እንዲሰጥ ማድረግ ማድረጉ ተሰምተዋል። ይህንን ተከትሎ የከተማው ከንቲባ ጽህፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይት ማድረጋቸውን ለማወቅ ችለናል። ቦታው በቂርቆስ ክፍለ ከተማ ወረዳ አንድ ውስጥ የሚገኝ ሲሆን በአጠቃላይ 99,000 ካሬ ሜትር ቦታን እንደሚሸፍን በውይይቱ ወቅት ተገልጿል። ይህ ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ሕንፃዎችን የሚነካ ነው ተብለዋል። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽህፈት ቤት፣ ሸገር ገስት ሀውስ፣ ላይንስ ዲ ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቤሞር አፓርትመንት ይገኙባቸዋል። የከተማው ባለስልጣናት በዚህ ወቅት ለባለንብረቶቹ የሚሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም ባለንብረቶቹ በቀረበው ካሳ ላይ ግን ቅሬታቸውን አሰምተዋል። እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባል ሲሉ ህንጻቸው ከሚፈርስባቸው ሰዎች መካከል አንደኛው ተናግረዋል። እነዚህ ባለንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽህፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ በዝግጅት ላይ እንደሚገኙም ተገልጿል። በተለያዩ ምክንያቶች መንግስት በርካታ ባለንብረቶችን ከመኖሪያ ና ከንግድ ቤታቸው በማፈናቀል ላይ መሆኑ ይታወቃል። ይህንን ተከትሎም አምነስቲ ኢንተርናሽናል መንግስት የሚያካሂደውን የኮሪደር ልማት እንዲያቋ ለማስፈራራት ጠይቋል። መንግስት የሚያካሂደው የኮሪደር ልማት በሰብአዊነት ላይ የሚያስከትለው ተጽዕኖ እስኪጠና ድረስ የከተማ ነዋሪዎችን ለልማት ሲል ማፈናቀሉን እንዲያቆም ሲል አምነስቲ ኢንተርናሽናል ጥያቄውን አቅርበዋል። የመንግስት ባለስልጣናት በኮሪደር ልማቱ ምክንያት የተፈናቀሉትን በበቂ ሁኔታ ማማከር እንዳልቻሉና ቤቶችንና የንግድ ሱቆችን ከማፍረሳቸው በፊት በቂ ማስጠንቀቂያ እንዳልሰጡም በሪፖርቱ ገልጸዋል። ነዋሪዎች ሲነሱም በቂ ካሳ ለተነሺዎች አለመሰጠቱን አምነስቲ ኢንተርናሽናል ተናግረዋል። ሌሎች ነዋሪዎችም ቀጣዮቹ ተነሺዎች እንዳይሆኑ በመስጋት በከፍተኛ ፍርሃት ውስጥ እየኖሩ መሆኑን አስታውቀዋል። ከሁለት ዓመታት በፊት የተጀመረው የኮሪደር ልማት በ63 በሚበልጡ ከተሞች እየተከናወነ ሲሆን በዚህ ምክንያትም በሺዎች የሚቆጠሩ መኖሪያ ቤቶች፣ የንግድ ሱቆችና የተለያዩ አገልግሎት መስጫዎች መፍረሳቸው ይታወቃል። በሌላ መረጃ ደግሞ አሮጌ መኪና ያላችሁ ጥንቃቄ እንድታደርጉ ተጠይቀዋል። ከሰሞኑ እየተወሰደ ባለ እርምጃ በርካታ መኪናዎች ላይ እስከ እስር የሚደርስ እርምጃ መወሰዱን ሰምተናል። ለሁለት ሳምንታት ያክል በተለያዩ የአዲስ አበባና የሸገር ከተማ መንገዶች ላይ በተደረገ የክትትልና የድጋፍ ስራ በተሽከርካሪዎች ላይ በርካታ ጉድለቶች መገኘታቸውን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለይም ዓመታዊ የቴክኒክ ምርመራ ተደርጎላቸው ብቃታቸው ሳይረጋገጥ ቦሎ የያዙ ተሽከርካሪዎች በርካቶች መሆናቸውን በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሳ ፋ አዲስ ገልጸዋል። የተሽከርካሪ ፍሬን የወለቀባቸው፣ ሰነድ ሳይኖራቸው ቦሎ እንዲይዙ የተደረጉ፣ መብራታቸው የማይሰራ፣ መስታወታቸው የተሰባበረና ሌሎችም ክፍተቶች በክትትሉ ወቅት መገኘታቸውን ተናግረዋል። አስፈላጊውን እድሳት ሳያደርጉ ጊዜያቸው ያለፈባቸው ተሽከርካሪዎች ስለመኖራቸው ማስረድተዋል። ከዚህም ባሻገር መንጃ ፍቃድ ሳይዙ የሚያሽከረክሩ በተለይም ቅጣት ላይ ያሉ ተገቢውን የቅጣት ክፍያ በመፈጸም መንጃ ፍቃዳቸውን ሳይወስዱ የሚያሽከረክሩ በብዛት መኖራ ቸው በክትትሉ መታወቁን ተናግረዋል። የዚህ ክትትል ዋና ዓላማው አጠቃላይ ያለውን ሁኔታ ተገንዝበው ለማስተማርና ድጋፍ ለማድረግ መሆኑን የገለጹት አማካሪው በክትትሉ በርካታ ችግሮች በታየባቸው አሽከርካሪዎች ላይ እንደ የጥፋታቸው መጠንና አይነት አስተማሪ እርምጃ እንዲወሰድባቸው መደረጉን ገልጸዋል። በተጨማሪም አስከፊ የሆነና በዜጎች ላይ አደጋ ሊያደርስ በሚችል መልኩ የነበሩ ተሽከርካሪዎች ላይ ደግሞ እስከ ማሰር የደረሰ እርምጃ ተወስዷል ብለዋል። ሚኒስቴር መስሪ ቤቱን ጨምሮ የትራንስፖርት ቢሮ የኢትዮጵያ ፖሊስና ሌሎች የሚመለከታቸው አካላት ጋር በመሆን ክትትሉ ስለመደረጉም አስረድተዋል። በአጠቃላይ የተደረገው የመንገድ ላይ ክትትል ውጤታማ እንደነበር የገለጹት አማካሪው መስተካከል ያለባቸው ነገሮች እንዳሉና የክትትልና የቁጥጥር እንዲሁም ደግሞ የድጋፍ ስርዓቱን በሚገባ ማጤንና በተጠናከረ መንገድ ማስኬድ እንደሚገባ ያሳየ መሆኑን ተናግረዋል። በተጨማሪም ውሳኔ የሚያስፈልጋቸው ጉዳዮች እልባት እንዲያገኙ ለማስቻል አቅጣጫ ያስቀመጠ ክትትልም ነበር ሲሉ ተናግረዋል። በሌላ በኩል ደግሞ ከሞተር ሳይክሎችና ከባጃጆች ጋር በተያያዘ አዲስ መመሪያ ይፋ ተደርጓል። በዚህም በነዳጅ የሚሰሩ ባለ ሁለትና ባለሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑ ታውቋል። በነዳጅ የሚሰሩ ባለ ሁለትና ባለሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎችና ባለ ሁለት እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በሪሆ ሐሰን ተናግረዋል። ሚኒስቴር ዴኤታው ይህንን ያሉት አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለሶስትና ባለሁለት እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነስርዓት ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ ስድስት ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሆ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ ከሚገባው ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለብን ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶች እና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባ አክለዋል። በተለይ የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ አዮን እና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። ተገኝተዋል አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ ሁለትና ሶስት እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሮ ከዚህ በኋላ ማናቸውን በነዳጅ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡ አስታውቀዋል የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸው አሳስበዋል ለዚህም መንግስት ከካርቦን ፋይናንስ ጀምሮ በፋይናንስና ከፋይናንስ ውጭ ያሉ ችግሮች ምላሽ ለመስጠት ዝግጁ መሆኑን ተናግረዋል። በብሔራዊ ምክር ቤት የወጣውን የአየር ብክለትና የድምፅ ብክለት ለመቆጣጠር የወጣውን አስገዳጅ ሕግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግም አቶ በሮ ጠቁመዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት ደግሞ የኢንዱስትሪ ሚኒስትር ዴታ አቶ ታረቀኝ ቡሉልታ ናቸው። ለዚህም በካይ ጋዝን ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስራ ስትራቴጂ ተጠናክሮ መቀጠሉን ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታረቀኝ፣ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉን ገልጸዋል። በአሁኑ ወቅት በዓመት 63000 ገደማ ባለ ሁለት ና ባለ ሶስት እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችና 3500 ሚኒባሶች ሚኒባሶችና አውቶቡሶችን በዓመት ለማምረት ዝግጅት መደረጉን አክለዋል። ለኤሌክትሪክ ተሽከርካሪዎች ከጸደቁት ስትራቴጂዎች አንዱ መሰረተ ልማቶችን መለየትና ማሟላት እንደሆነ የገለጹት ሚኒስትር ዴታው በአሁኑ ወቅት በአጠቃላይ 2226 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎች እንደሚያስፈልጉ ተናግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን፣ ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።